ሀያ ሰላሳን እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁን ከአንቺ ጋር አንድ ውይይት መወያየት እፈልጋለሁ። ሽል የኔን ወደ ሌላ ቀን እናሻግረውና ዛሬ ስለምንድን ነው የምትወያዩት? ያው እንደ ሁል ጊዜው አልነግረም፣ ግን ዛሬም ያው የወጣቶችን ሀሳብ የምናነሳበት የተለያዩ ግንኙነት ያላቸው ወይም ሪሌሽንሽፕ ያላቸው ሰዎች የሚመጡበት ፕሮግራም ስለሆነ እዛ ላይ ነው የምናወራው። ጓጉቻ አለሁ። ወደዛው እንለፍ። መልካም ጊዜ፣ መልካም ቆይታ። እያያች ያላችሁት 20 30 ነው። ዛሬ ደግሞ ከታደሰ አያሌው እና ከማህሌት ፈንታው ጋር ነው የመጣ ነው። ምናልባት በሶሻል ሚዲያ ልታውቋቸው ትችላላችሁ። ባለትዳር ናቸው። ከዚህ በፊት በጣም ብዙ መስዋዕትነት የተከፈለበት የህይወት የፍቅር የህይወት ታሪክ አላቸው። ዛሬ ደግሞ ልናወራ ያሰብነው ታይፕ ቨርሰስ ፓተርን የሚለውን ወይ ደግሞ መስፈርት ስናስቀምጥ ምን አይነት መስፈርቶችን ማስቀመጥ አለብን የፍቅር አጋርን ለመምረጥ ከመረጥን በኋላ ደግሞ እንዴት እስዛ ውስጥ መኖር እንችላለን የሚለው ነው። ስለዚህ ጥሩ ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። እንኳን ደህና መጣችሁ። በጣም አምሮባቸዋል። እናመሰግናለን። የሀበሻ ልብስ ታመርታላችሁ። ሁልጊዜ በሀበሻ ልብስ ነው የምትንቀሳቀሱ ብዙ ጊዜ እና ምን ያህል ሀበሻ ልብስ እንዳለ በቃ ማወቅ ፈለግኩ ቤታችሁ ውስጥ ልብሶችን አዎ፣ በዛ ላይ የሆነ እንትን እያልን ነበርና ያዘዝን ምናም እናስመጣለን። ያው ከቤትም ስለሆነ ነው፣ ከቤት ነው። ማሂ፣ እንግዲህ በብዙ ፈተና ውስጥ የተገኘሽ ሚስት እንደሆንሽ ያው ብዙዎቻችን እናውቃለን። ታዲም ከዚህ በፊት በብዙ አጫውቶናልና፣ እስኪ ፍቅር የያዘህን ቅጽበት መጀመሪያ፣ ያቺን ቅጽበት የምታስተውሳት ከሆነ ከሱን ጀምር። ፍቅር የያዘኝ ቅጽበት እንግዲህ ትንሽ እኔ ደግሞ የተለየ ነው ብዬ አስባለሁ። እንግዲህ ወደ ኋላ ተመልሽ ትላንትን ሳይ የገበሬ ትምህርት ላይ ብቻ ፎከስ እንዳደረግ ነው የተሰጠ ኃላፊነት እና የሆነ ሞመንት ላይ ግን ሳንበዲ ስለሷ ባህሪዋን ለትምህርት ያላትን አፕሮች ምናምን እያንዳንዱ ነገር ዲቴል ስለሷ ያወራኛል። እና በጣም ሜሪቴት ያደረገኝ ስለሷ የሚያወራኝ ነገር ማለት ነው። ከዛ እሷን ማየት አለብኝ ብዬ አሰብኩኝ። ከሶስት ቀን በኋላ ምናምን ይመስለኛል ሰፈራቸውን ቼክ አርጌ ምናምን ሄድኩ። ልክ ልቤ ሲደነግጥ ሺዝ ማይን ነው የእኔ ናት ነው ያልኩት። እና ከዛ በኋላ በቃ አፈቅርኳት አፈቅርኳት ማለት ነው። ያ አጋጣሚ ነው። ስለዚህ አሁን እሱ ኦሬዲ ባህሪሽ ተነግሮት ነው እንግዲህ የመጣው። አንደኛ ልቡን የገዛው ነገር ይመስለኛል እሱ ነው እንደዚህ አይነት ልጅ አለች ብሎ ጓደኛው በአጋጣሚ በሚነግረው ጊዜ በቃ ኦሬዲ ልቡ ተገዝቷል አይደለ ከዛ ከሄድክ በኋላ ደግሞ ስታያት ቆንጆ ስትሆን ደግሞ የባሰ። ያኔ ደግሞ ያው ፍቅር የያዘ ቅጽበት እንግዲህ ያቀ ለኛል። ማሂ ግን ከዛ በፊት ምናልባት እንግዲህ ምክንያቱም ወዲያው አልመጣሽም ወደዚህ ሪሌሽንሽፕ በጣም ብዙ ጊዜ ፈጅቶብሽ ነበረ እሺ ለማለት በውስጥሽ መስፈርት ብሎሽ ያስቀመጥሹ ነገር ሌላ ነገር ነበር ወይ? ምን ነበር የምታስቢው ስለ ባል ስታስቢ ስለወደፊት ባል ወይም ስለ እጮኛ ስለመያዝ ስታስቢ በዛ ጊዜ ምን ነበር መስፈርትሽ? ያው በዛ ጊዜ ተማሪዎች ነበርን። ብሻ አለሁ እና ሁለታችን ያው በተማሪ ሁኜ ጓደኛ ወይም ደግሞ ለአሁን የሚል ነገር የለኝም፣ ሃሳቤ ላይ ማለት ነው። ግን እንዲሁ ደግሞ ለወደፊት ምናምን መጨረሻ ላይ ሲባል እንትን የሚል በቃ ብዙ እንደዚህ ረጅም ይሆን ምናምን እንደዚህ መልክ ላይ ምናምን ፎከስ ማድረግ ሰው አልነበርኩም ድሮ። አዎ ድሮም ጀምሮ ማለት ነው። ግን አንድ ሀሳብ ውስጤ ላይ ምንድን ነው ትምህርትን እየተማርኩኝ በመሃል ሪሌሽንሽፕ ውስጥ መግባት አልፈልግም ለወደፊትም ቢሆን የሚል ሀሳብ ነበረኝና እሱ እሱም ያው ከቤተሰብም ካስተዳደግ እንትን ስላለ በቃ እንዳውም ወደዚህ መግባት ሌላ ነገር ውስጥ እንደ መግባት አድርጌ ነው ማስበው። ብቻ ሀሳብ የነበረው ግን ለወደፊት የምለው ሰው ቢሆንም ብዬ ማስበው በቃ ለሃይማኖቱ የቀረበ ሰው ቢሆን እላለሁኝ ብዙ ጊዜ ፊዚካል ነገር ብዙ አላይም፣ እና ለሃይማኖቱ የቀረበ ጥሩ ስብእና ያለው ሰው ልነበር እንደማን ነኝ ማለት የሆነ ብቻ ለእኔ መስፈርት ቢሰጠኝ የምለውና ግን በወቅቱ ግን በዛ ሪሌሽንሽፕ ውስጥ ተማሪ ያለን ግን መግባት አልፈልግም ነበረ በቃ ለወደፊት የሚል ነገር እንዲሁም እንደማንኛውም ሰው ሳስብ የሚሰማኝ መስፈርቶች እነዚህ ነበሩ እንጂ በቃ ሌላ ምንም አሳቢ ላይ አልነበረም። ተማሪ ሆነሽ ስታስቢ በተለይ ደግሞ ቤተሰብ የሚያሳድግበትን መንገድ ይወስነዋል። እና ትክክለኛው ቦታ እና ጊዜ አይደለም ብለሽ ስላሰብሽ ነው እንጂ መስፈርትሽ የነበረው ያው መልክ ቁመናም ምንም አያንሰውም። ታዴ አጋጣሚ ሆነ አጋጣሚ ሆነ ግን ያው የሃይማኖተኛ ቢሆን እና ደግሞ ስብና ያለው ብለሻል። ታዴን እንዴት አገኘሽ? ታዴን ያገኘሁት እውነት እኔ መስፈርቴ አጋጣሚ ሆኖ በቃ ያን የማስበው ሰው እሱ ነው። ከዛም በቃ የጠበቅኩትም አይደለም በቃ ከዛ በላይ ነው። እኔ በቃ ሁለቱም ብቻ ነው ሌላው አዲሽናል ነገር ነው ብዬ ነው የማስበው፣ ግን እሱ እንደውም ተጨማሪ አዲሽናል ነገሮችም አሉት እና በዚው አጋጣሚ እግዚአብሔር የፈቀደ ሁኖ ነው እሱ የሰጠኝ ነው ብዬ እሱን እግዚአብሔር አመሰገንኩ ማለት ነው። ልክ እንዳየኋትኝ የኔ እንደሆነች አወኩኝ ብለህ ነበር። እና ልክ እንዳንተ በጣም ብዙ ሰዎች በተለይ ወንዶች ገና እንዳየሁሽ ባልሽ እንደምሆን አቅ ነበር ይላሉ። እሱ እንትን ይገባሻል፣ ማሂ እኔ አይገባኝም በመኩ አስረዳኝ። እሱ እስኪ ምን አለ መሰለሽ ፍቅር የተፈጥሮ ህግ ነው። በተለይ ሰዎች እኔ ምን ብዬ አስባለሁ መሰለሽ ፍቅር የተፈጥሮ ህግ ነው። ይህ የተፈጥሮ ህግ የሰው ልጆችንም እንስሳትንም ይገዛል። እኔ አሁን ስለ ማህሌት ምንም አይነት ኢንፎርሜሽን ስለ እሷን የማቀው ታሪክ ምንም ነገር አልነበርም። ገብተሻል አደለ? ግን እሷን ባላቃትም በምናቤ በልቤ የመሰላት ሴት አለች አደለ። ሁሉም ሰው ወደፊት ማግባት የሚፈልገውን ሴት ያስባል፣ ያልማል። ስለዚህ እኔ አሁን የኔ መስፈርትም ያን ምን ብያስብ ነበረ መሰለች፣ ሰው ገንዘብ አይኖረው ወይም ደግሞ ቆንጆ ባትሆን ለኔ ምንም ሴንስ አይሰጠኝም። አንድ ሰው የነፍስ ውበት ካለው አሁን ባይዘወ የሁሉም ሰው በዚህ ምድር ላይ ሲኖር እያንዳንድ ሰው የራሱ የሆነ መስፈርት አለው። የእኔ መስፈርት የመጀመሪያው ፕራይሜርሊ ሰዎች የነፍስ ውበት አላቸው ወይ ነው፣ እና የነፍስ ውበት ያላት ሴት ባገኝ ማንም ሰው አይጠላም አይደለም። እንደዚ መኛት ነበር በምናቤ ማለት ነው። ነፍሷ በጣም ውብ ነበር ያልከው የገለጽክበት መንገድ በጣም ነው ደስ የሚለው አንተ ራስህ ያስተዋልከው እና ነፍሷ ቆንጆ ስለሆነ ነው ልትል የቻልክበትን እስኪ ማሂን ያኔ እውነት ለመናገር ፍልቅልቅ የሚል ነገር ነበራት። እግዚአብሔርን በጣም ፍልቅልቅ። ያ እንግዲህ እንግዲህ ይሄ ህግ አለ፣ ለዚህ ህግ ማንም አለመገዛት አይችልም። እና በጣም ደስ የሚል በጣም የሆነ የሚያሸፍት ማንነት ነበራት፣ እና እሱም ትልቅ ፋክተር ነበረው ለእኔ ለእሷ በሷ ፍቅር ለመሸነፍ በጣም ትልቅ እንትን ነበረው። ልቤ ነው የነገረኝ። ማሄ፣ እዚህ ላይ እንድትይልኝ የምፈልገው ነገር ቅድም መልክ በጭራሽ አይምሮ ላይ ያልመጣም ብለሻልና መስፈርት ምን መሆን አለበት፣ ትክክለኛ መስፈርት ምን አይነት መሆን አለበት ብለሽ ነው የምታስቢው? መስፈርት ቢሆን ምን፣ የሁላችን መስፈርት የተለያየ ነው። እንደ ሁላችን እንደ አስተሳሰባችን፣ እንደሚመችን እና ካደግንበት ካየ ነው ከምናምን አንጻር ነው እና እኔ ሞር ይሄ መልክ ምናምን አሁን በዛ ጊዜ ሁሉም ሰው ጓደኞች እንዳውሚሉ በቃ ትልቅ ሰው ነው የምታገቢው በዚህ አቋምሽ አሁን ገና ሆነች እንደዚህ እንደዚህ አይሆን ያች፣ በቃ ትልቅ ሰው ነው የምታገቢው ነበር የሚሉኝና ግን አሁን ለምሳሌ ማለት በይሄ ስብዕና ሃይማኖት ጋር የቀረበ ሲሆን መልክ ኑሮት ይሄ ይሄ ከጎደለው ምንም አያረግም። መልክ ማለት ውጫዊ ነገር ነው። አብረሽ የምትኖሪ ግን ዘላለማዊ ለመኖር የምታስብ ሰው ጋር ግን የሚያኖርሽ ውስጥ ያለው ነገር ይሄ፣ መልኩ ምናምን ይጠፋላ ነገ ይቀየራል እሱ እሱን ከዛ አንጻር ነው እማየው የነበረው። እና ያንንም ስለማስብ ነው ያ መስፈርት ለእኔ እንደዚህ ቢሆን ነው ምለው። እንደ ሁላችን ደግሞ የተለያየ ነው። ሁለቱንም አሟልቶ ከሰጠን ከሰጠ እንደሆንም ችግር እንቀበላለን። የማያግባባችሁ ነገር ምን ሊሆን ይችላል? አሁን ሰው ፍቅር ሆኖ ሲታይ ሁል ጊዜ ሚጣላ ይመስላል። ለምሳሌ በምን ምን ሊሆን ይችላል? ሀሳቡ ወይ አንተ ማሂ የምትናደድባት ነገር ከአንቺን ጀምርና፣ የሚያናድሽ ምን ሲያደርግ ነው? ብዙ ጊዜ ተናገሪያለሁ፣ ችግር የለውም አደራገዛ ለዋ ሰውን ማስተማር የሚቻለው በእውነት ነው። እውነት ነው፣ ግን እኔ ምን አለ መሰልሽ የእኔ ባህሪ ማለት ነው የሆነ በምጠይቅበት ሰዓት ምንም ነገር አይመጣልኝ የሆነ ማለት እሱ ያውቃል የሆነ ነገር ራሱ ማለት ነው የሆነ ነገር ካየሁኝ ታዲ እንደዚህ እንደዚህ ሆነ ይሄ እኮ እንደዚህ ነው ለዋለሁኝ። በኋላ ላይ ግን እሱ ምን ባህር ያለን ቤታችን ላይ ቆሽ ያየሽ እንደዚህ እንደዚህ ምን እንትን ያለሽ ነገር አለ ማለት የለም። እኔ ሲኖር እኮ ነግርሃለሁ ለአንተ ለዋለሁኝ። እና ወደ አሁኑ ነው የምናገረው ለሱ እንደዚህ ሆነ ምናምን ምን ብለው እንትን ነው ለምሳሌ አሁን ዝም ብላኛል ች ብለህ እንዳትመራት በቃ ለምሳሌ የሆነ ነገር በ አታድርጋለችኝ አይደል ያን ነገር ማለት ወይም ደግሞ የሆነ ለዛ ጉዳይ ሰው ስለሆንሽ በተለያዩ ነገሮች ስለምትጠመጂ ያው ከቀልቢ ሳተወኝ ስትቀሪ አታድርግ የተባልሽ ነገር ታደርጊያለች አይደለ ያኔ በጣም ትናደዳለች ምናምን። ግን ደስ የሚለው ነገር ለነገሮች ቶሎ ብላ ብትናደድም ከዛ በኋላ ደግሞ ከዛ ቅጽበት በኋላ ደግሞ ያ ነገር ኢቭን ያ ነገር ስለመፈጠሩ ራሱ ትረሳዋለች። እሱ ነው ደግሞ የሚፈልገው የሰው ልጅ ትልቁ ኳሊቲ። በየትኛውም የህይወት ትራክ ውስጥ ብታልፊ ነገሩ ካለፈና ከተከሰተ በኋላ አዲስ ማንነት፣ ሌላ የህይወት ሲቹዌሽን ስትፈጥሪ ነው ባይዘ፣ እንጂ የተፈጠረውን ነገር እያስታወሽ ምናምን የምትኖሪ ከሆነ እሱ መቀጠል፣ ወደፊት መጓዝ አትችይም። እና ያው ትናደዳለች፣ ግን ከተናደደች በኋላ ደግሞ መልሳ ትረሳዋለች ማለት ነው። አሁን ብዙ ጊዜ ወንዶች ከሆኑ ያው የፍቅር ጥያቄ የሚያቀርቡት ወይም ደግሞ ያቺን ሴት የራሳቸው ለማድረግ የሚሞክሩት መጀመሪያ አካባቢ ላይ ኩራት ሊሆን ይችላል ይሆናል አይደለ? እንደዚህ አይነት ነገሮች ብለው ትንሽ ይሞክራሉ። ከዛ ግን በመሞከራቸው ውስጥ ምናልባት የሚያጡት ነገር ሊኖር ይችላል። ረጅም ርቀት መሄድ ሊሆን ይችላል። እሷ ጋ በጣም በተደጋጋሚ ደውሎ ምላሽ አለማግኘት ሊሆን ይችላል። ልክ ያንን ነገር እያጡ በመጡ ቁጥር እራሳቸውን የጎዱ ስለሚመስላቸው እና የእውነትም እየጎዱ ስለሆነ እና ደግሞ አለመፈለግም ስሜት ስለሚሰማቸው ቶሎ ተስፋ ይቆርጣሉ እና ቶሎ ብለው ከዛ ምናልባት ትክክለኛው መንገድ ላይ ሊሆን ይችላል ያሉት፣ ግን ወደዛ ሪሌሽንሽፕ ውስጥ ጭራሽ አይገቡም። እሱን ነው። አንደኛ አንደኛ ለነሱ ማበረታቻ እንዲሆናቸው። አዎ ማበረታቻ። ሁለተኛ ደግሞ ቅድም እንዳልከው አንተ ተስፋ ቆርጦ ምናልባት የማይሆን ነገር ሆኖ ተስፋ ቆርጦ ሲመለሱ ልክ እንዳንተ ተረጋግተው ላይቀመጡ ይችላሉ። አንተ እኮ ማሂን አግኝተሃታል፣ ግን መሀል ላይ ተስፋ ቆርጠ ደግሞ ትተኸው ቁጭ ብለሃል አደለ? በቃ የራስህን ላይፍ ጀምረሃል። ስለዚህ ከዚህ ጋር በተያያዘ እና ደግሞ ማሂን ያገኘህበትን የመጨረሻውን ቅጽበት በዛውም አያይዘ ትነግረኝ ደስ ይለኛል፣ የተመለሰችበትም ማለት ነው። እሱን እመጣለሁ፣ እንዴት እንደተመለሰች ግን በመጀመሪያ አሁን አንዳንድ ሰዎች አሁን አንዱ ምናለኝ፣ እንደውም ልጅቷን በጣም ይወዳታል፣ በጣም ያፈቅራታል፣ በቃ የእውነት ማለት ነው። ግን እንደሚወዳትና እንደሚያፈቅራት ምናምን መንገድ አይፈልግም። እኔ እኮ እሱ ነው የማይገባኝ ኢጎ ነው ኢጎ ማይንድ ነው ኢጎ ማይንድ ነው። አሁን ባይ ዘዊት ሰዎች አእምሮ ለምሳሌ ሰዎች በአእምሮ 100% የሚመሩ ከሆኑ ከሆኑ ሙሉ ላይፋቸውን ሉዝ ያደርጋሉ። ባላንስ ማረክ በልባቸው ቅድመ ታስታውሽ ነው ልብ ላይ ነው ኮኔክሽኑ ልብ ላይ ነው። እና ለምን አትነግራትም ምናምን ስለው በቃ ይሰቃያሉ የራሱ ኢጎ ስለሚያሰቃየውና ባይዘ ማፍቀር መሸነፍ አይደለም፣ ባይ ማፍቀር መሸነፍ አይደለም። ጸጋ ነው፣ ስጦታ ነው፣ ለሰው ልጆች የተሰጠ ነው። እና እኔ አሁን ለማሂ የሚሰማኝን ስሜት በሙሉ ነበር የምነግራት ምንም ነገር ሳልደብቅ የሚሰማኝን ስሜት። አንዳንድ ሴቶች አሉ እንዳለመታደል ሆኖ በጣም የሚያፈቅራት ወንድ የሚሰማውን ስሜት በሙሉ ሲነግራት ስሌቭ ለማድረግ የምትሞክር ጀስት የኔ ባሪያ ነው ብላ የምታስብ አይነት ሴት አይቻጋል ወጥሻል። በጣም ስለሚወዳት ስለሚያፈቅራት፣ ዋጋ ስለሚከፍልላት፣ እያንዳንዱ ሞመንት በግልጽ ስለሚያስረዳት የትም አይሄድም የኔ ስረኛ ነው አይነት እሷ ራሱ አሁን የራሷ አእምሮ ስረኛ ነች። እሷ ራሱ አሁን የራሷ ኢጎ እያሰቃያት ነው። እና በፍቅር ውስጥ ኢጎ የሚባል ነገር የለም። ጀስት ፍቅር ያሸንፋል። እኔ ለማሄ ምንም ነገር ደብቄያት አላቅም ምንም ነገር ማለት ነው እና ያ እንትን እያልኩ ሂጄ እንግዲህ አምስት ዓመት ከተጓዝን በኋላ ነው እንደገና ፌል አደረገ። ፌል ካደረገ በኋላ ደግሞ እንደነገርኩሽ አንዳንዴ እድሜሽ እየጨመረ በሄደ ቁጥር ለነገሮች ያለሽ መረዳት እያደገ ነው የሚመጣው። የሚገርምሽ በዛ የህይወት ትራክ ውስጥ ሆኜ እግዚአብሔር ምስክሬ ነው ማለት አስባት ግን ኦልሬዲ ነገሩ እኮ ሙትበላድን ግንኙነቱ ተቋርጧል። ግን በጣም ስለ መወዳትና ስለማፈቅራት በቃ አስባት አለሁ፣ አሰላስላት አለሁ፣ ፊል አረጋት አለሁ። ያ ድሮ የነበረው ስሜት እንደውም ያ እውነት ነው እሷን ወደ እኔ የሳባት ብዬ የማስበው ማለት ነው እና መጨረሻ ላይ ምን ብዬ አስብኩ መሰለሽ አስታውሳለሁ ከሌሊቱ ስምንት ሰዓት አካባቢ ይመስለኛል። በኤርፎን ሬዲዮ እየሰማው አንድ ፕሮግራም ድንገት እሰማለሁና፣ ሂስቶሪካሊ እንደምታስታውሽ ሳውዝ አፍሪካ በአፓርታይድ ስርዓት ነበረች አይደል? የኢትዮጵያ ሬዲዮ ነው። ሴትና ወንድ ናቸው ጋዜጠኞቹ፣ ታሪኩን እያቀረቡ እዛጋ፣ አንድ ነጭ ፖሊስ ወደ ሆነ ቤት ይገባና የሴትየዋን ባሏን ይገልባታል። ከዛ በኋላ ከሆነ ፔሪየድ በኋላ ይመጣልና ደግሞ ልጇን ይገልባታል። ሳውዝ አፍሪካ ነጻ ስትሆን ወንጀለኞች እየታደኑ ሲታሰሩ ያ ወንጀለኛ ይታሰራል። ሴትዮዋ ማለች በህይወት ይሄ ሰውዬ ባልሽን ልጅሽን ገለዋል፣ ምን ይደረግልሽ ትባላለች። ሴትዮዋ እንዴ፣ ባሌ ልጅ ኦልሬዲ ሙተዋል፣ ሊመለሱ አይችሉም። ስለዚህ ይቅር ብየዋል። እንደውም ይሄ ሰው አንድ ነገር ማድረግ አለበት፣ የባሌንም የልጅንም ቦታ ተክቶ ሊጦረኝ ይገባል ስትል በኤርፎኖ ነው የምሰማውና ታሪኩን ጋዜጠኛ ብትል ጥሩ ነው። የሆነ ስፍራ የሆነ ቦታ ሰዎች እኮ ይህን ታሪክ ሰምተው ልባቸው ለይቅርታ የሚከፈትላቸው ሰዎች ይኖራሉ ስትል የሆነ ድምፅ ወደ እኔ አምሮ መጣ። ማለት እሷ ወደ እኔ እንዴት እንደመጣ ይሄ ልነግርሽ ነው። ገብቶሻል? የሆነ ድምፅ መጣ ወደ እኔ። ለምንድን ነው? እኔ ኦልሬዲ ወዳታለሁ አፍቅራታለሁ። የእኔ ልትሆን አትችልም። አንድ የሞተ ነገር ነው፣ ተበትኖ ነው የደከምኩበት ነገር። ግን ደውዬ ለምን ኤክስኪዝ አለላትን ብያሰብ ያ ታሪክ የጋዜጠኛዋ ንግግርና ታሪኩ ነው ያ ድምፅ የፈጠረው ውስጤ ላይ ልቤ ላይ ማለት ነው። በነገታው ነው ገብቶሻል? መደወል አለብኝ እንግዲህ ከስንት ከዘጠኝ ዓመት በኋላ ስልኳን አውቀዋለሁ። ወይ ጉድ በቃልህ ነው? አዎ እግዚአብሔር። እሺ ከዛ በኋላ ስልኬን አወጣውና ጻፍኩ ምናምን ደወልኩላት። ጥያቄ ምንም እንግዲህ አስ ኢማጂን ከዘጠኝ ዓመት በኋላ በጣም ከባድ ነው። በጣም ዘጠኝ ዓመት በጣም እንዴት ደወልክ አለች እንዴት ደወልክ በሚለው ጥያቄ ውስጥ አንድ ነገር ነው የተረዳሁት። ይደውላል ብላ ኤክስፔክት አድርግ ነበር ማለት እሱን ከመለሽልኝ ብዬ ታስዬ ነበረ። ከዛ ደወሉ እንትናልኩኝ ልደውል እያጠያየኩ ማለት እንትኑ ቴሌግራም ላይ ስለገባ ስልኩ ነበረኝ እኔ ጋር እኔ ጋር አልጠፋም፣ እና ከዛ ልደውል እሱ ደወለልኝና እንዴት ደወልክ የሚለው ነገር የጠየኩት ለዛ ነበረ። ከዛ በኋላ አወራ ነው ማለት ነው። በቃ ከዛ በኋላ ነው የሚጀምረው። የዛን ጊዜ ያሳለፍሽ ነገር ስታስብ የነበረው ነገር መስፈርት ብለሽ ያስቀመጥሻቸው ነገሮች አሉ። ያንን ሁሉ ታሳቢ አድርገሽ ለአንድ እህትሽ ወይም ሴት ወጣት ልጅ መምከር የምትፈልጊውን የፍቅር ሕይወቷ ላይ ከመግባቷ በፊት ምን ምን አይነት ነገሮችን ማገናዘብ አለባት የሚለውን። አንተም እንደዛው ከማሄል ጀምር። እሺ ሌላው ማለት ከኛም ከህይወት ተሞክሮ አንጻር ለሌሎቹ ላስተላለፍ የምችለው መልእክት ምንድን ነው? ፈጥኖ ሪሌሽንሽፕ መግባት ብዙ እኔ አልደግፈውም። ግን ደግሞ አንዳንድ ጊዜ ፍቅር ከመያዛ የተነሳ ማለት በፍቅር አስገዳጅነት ደግሞ የሆነ ቦታ ላይ እኩል እንገባ እንችላለን። አንዳንድ ጊዜ ፍቅር ፈልገ ነው አይደለም፣ ይይዘና ሳንፈልገው አይደለም እንትን የሚለው። ግን በተቻለን አቅም ከእግዚአብሔር ጋር ቅርብ ሆነን መጸለይ እንደዚህ ከባድ ፈተና እንዳይገጥመን፣ መሀል ላይ ተሰናክለን እንዳንወድቅ የሚለው ነገር ከእምነታችን በያላዱ እምነታችን ላይ ቅርብ ሆነን ብንጸልይ እና የራሳችን ደግሞ ኃላፊነት መወጣት ከእንደዚህ አይነት ነገሮች ማለት ሪሌሽንሽፕ ወይ ደግሞ የሆነ መሰናክል ከሚሆነ ነገሮች በመቆጠብ ማለት ከውሏችን ሊሆን ይችላል፣ ከአኗኗራችን ሊሆን ይችላል፣ ጓደኛ ከምንመርጠው ሊሆን ይችላል፣ ብቻ ከኛ የሚጠበቀውን ነገር ሰርተን ከዛ ደግሞ ተጨማሪ ደግሞ ፈጣሪ የሚያደርገውን ነገር የሚያሳካው ነገር እሱ እንዲሞላው እንዲያሳካው ደግሞ መጠየቅ ነው ምለው። ሞሩ ያው ሴቶች ሴቶቹ ወክላ በሴት በኩል ብትናገረም ሁሉም ሰው ያው ብላዋለች። አብዛኛውን ነጥብ መጀመሪያ ከፈጣሪ ጋር ሰዎች ያላቸውን ኮኔክሽን ማስተካከል አለባቸው። ሁለተኛ ደግሞ አላማቸው ላይ እያንዳንዱ ነገር ታይሚንግ አለ። ያን ታይሚንግ በልብ ማዳመጥ አለባቸው ብዬ አስባለሁ። ሰዎች አንዳንድ ጊዜ አይተሽ ከሆነ በፍቅር በፒር ኢንፍሉወንስ አለ። በጓደኛ ተጽዕኖ በስሜት ተመርተው ሰዎች ያልሆነ ውሳኔ ውስጥ ምናምን ገብተው ላይፋቸው የቤተሰብንም የራሳቸውን ላይፍ የተበላሸ ሰው አውቃለሁ። ለምሳሌ ላይፋቸው የተበላሸባቸው ልጆች ገና ሩጦ ያልጨረሱ ምናምን በማገና የሚቀጩ አሉና ስለዚ ስለዚህ ከስሜት በጸዳ መልኩ ልባቸውን ቢያዳምጡና አላማቸው ላይ ፎከስ ቢያደርጉ ያ ያ ያ ነገሩ ራሱ ታይሚንጉ ላይ በራሱ ጊዜ ፍሎው ስለሚያደርግ እስከዛ ድረስ አላማቸው ላይ ዋጋ ቢከፍሉ የሚል ሀሳብ ነው ያለኝ። እንግዲህ ትራስ ሁለታችሁም ላስተላለፋችሁት መልእክትና እዚህ መታችሁ ደግሞ ከታሪካችሁ ከኖራችሁት ካሳለፋችሁት ኤክስፔሪያንስ ለነገራችሁን ላስተማራችሁን እጅግ በጣም አመሰግናለሁ። ሁለታችሁንም አንድ የተረዳሁት ነገር ምንድን ነው በተለይ ቅድም ታዲስ ይል ነበር ኢጎ የሚባል ነገር ፍቅር ውስጥ ሊኖር አይገባም። ያልከው ብዙ ወንዶች ዋጋ ለመክፈል ፈልገው ግን ዋጋ እንዳይከፍሉ የሚያረጋቸው ነገር ወይ ደግሞ ወደ ትክክለኛው ፍቅር ግንኙነት ውስጥ እንዳይገቡ የሚከለክላቸው ነገር ነው ብዬ አስባለሁ። ሴቶች ላይም የሚታይ ነገር ነው። ስለዚህ ፍቅር ደግሞ ፍጹም ፍርሃትን አውጥቶ ይጥላል ይባላል። ስለዚህ ትክክለኛ ፍቅርና ፍቅርን ብቻ ነው እዚህ ጋር አሁን እነት አዲ የመሰከሩልን ያሉትና ስለዚህ ታይፕ ቨርሰስ ፓተርን በሚለው ታይትላችን ላይ ወይም ደግሞ የመወያያ ርዕሳችን ላይ መስፈርት የሚባለውን ነገር መጀመሪያ ኮንሲደር ስናደርግ ከምንም በላይ ፍቅርን እና የልብ ስሜታችንን እናስቀድም በሚለው እንዝጋው። በሚቀጥለው ከሌሎች እንግዶች ጋር በሌላ ፕሮግራም ተመልሰ እንገናኛለን። መልካም ጊዜ ሀያ ሰላሳን ስትከታተሉ ቆያችሁ። አሪፍ ጊዜ ያሳለፋችሁ፣ አሁን አሳለፍን። አሁን እንለያይ ነው። መቼ ነው ግን ሰርፕራይዝ የምታደርገኝ? የሰው ሰርፕራይዝ አድናቂ ላድርግልሽ? ሻምፓኝ አይቀርም። አንድ ቀን ሰርፕራይዝ አድርግሻለሁ። ደስ ይለኛል። ስለዚህ እንግዲህ በሚቀጥለው በሌላ ሰርፕራይዝ ብዬ ልጃም ሰርፕራይዝ ጠብቁ። ሊያደርግ ሰርፕራይዝ ከተነገረማ አይሆንም። ያው ዛሬ የነበረን ፕሮግራም በጣም ቆንጆ ነበር፣ እንዳያችሁት ሀያ ሰላሳዎች በጣም ደስ የሚል ነበረ። ሰርፕራይዙ ምንም ሁሉም ቁም ነገሩ መዝናኛውም አልቀረብንም። በጣም አሪፍ ጊዜ ያሳልፈናል። አዎ እንግዲህ ሳምንት ልንገናኝ ቀጠሮ ይዘን አሁን ልንለያይ ነው። አብረናችሁ የነበርነው ትራሳ ጽባሀ ጌታሁን አሰፋ ከመላው የሀያ ሰላሳ ፕሮግራም አዘጋጆች ጋር በጋራ በመሆን ነበር። ሳምንት እንገናኝ። መልካም ጊዜ። ደህና ሁኑልን። ቻው ቻው።